ድምፃዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። ኢትዮጵያዊ ወንድ እንዳማላክ ተናችሁ ነው። ብዙ አሉ። ሁሉም ያገራችን አርቲስቶች አማላዎች ናቸው። እኔም ማንድና ያው ውሾች ይወዱኛል ሴ አልበሳሙካ በሰማ ሙካ ማፈቅደ እኔም አልፈልግም። አዎ፣ ገደል ግባ ምንሽ ነው የሚበሳው? ገደልሽ አልበሳም። ምንድነው እዚህ ከባድ እኮ ነው። ምንድን ነው ሽዬ? ምንድነው አፍጫሽን? እዚህ ጋር ጆሮሽን ደሞ እዚህ ጋር ተባሽ ማነው ካልተበሰሽ በቃ ጓደኛ አንሆን ምን እናን ይላል ጦር ይብሳው አረ በስመ አብ እዚህ ጋር የምን ጓደኛ ነው አንቺ ምን ያደርግልሻል ምንም እንደዚህ አይነት ሰው በዚህ የማያጠግብ እንጀራ ከምጣዱ ያስታውቃል አሉ ሴጣን አለበት፣ ሴጣን ይብሳው አለበት። አጋንን እንዳይተገእዚቹ ግ ተበሽ በማህበር አንቺ ትምህርት እየተማርሽ አይደል? እን የምን ጓደኛ ነው? አልፈልግም ነበር እኮ እንዲሁ በአጋጣሚ ምናምን ተግባር ውስጥ ነው ሰው የትምህርት ቤት ትምህርት ቤት እንኳን አይደለም። ከውጭ የተጓበው ከውጭ ምንድን ነው ከትምህርት ቤት ውጭ ያለ ሰው በምንድን ነው የተዋወቃችሁት? እንዲሁ በስልኬ። አንቺ ገና ይሄን ነገር ሳወራ ጆሮ ላይ አዘጊም እንደ እሱም አደለም እኮ ጓደኛ ሆነን ጥሩ ሰው ሆኖ ቆይተን ነበር። ከዛ በኋላ አሁን ዝፍት ላይ የተበሳት ሴት ላከልኝ። ጆሮ ምን ይለኛል? እንደሱ እዚህ ጋር ተበሺ። ያለ እኔ እሙካ አፈቅልልኝም ስል እናቶች ባትፈቅልስ፣ ኧረ ድንግል ማርያም ታርቀው ይሄ ታርቀው ሴጣን፣ ሴጣን እሙካ ባፈቅ ስለልኝ፣ እኔ ደግሞ በአንቺ ከመጣብኝ ብዬ አንቺ ቅርጥሽን እንዳያረግፍልሽ መማታት የለም። እንዴት ተደግሞ ከዚ ያልበሰ ምን መማታት ያስፈልጋል? መማታት መማታት የለም። አልበሳም አይነን እንዳላይ በቃ። እንደዚህ አይነት ሰው ጨራሹንም አያስፈልግም ምንም

አይሲ ያንን ሰው እንደ ላይክ ሰው ነው ማለት፣ ጾታው ምኑ ፊት አያደርግም። ያን ያህል ገብቶሃል? ላይክ አሁን ከአንተ ጋር ማወራው ከሌላ ሴት ጋር ማወራው ልዩነት አይኖረውም። አቶም ነው ማለት ነው። አንቺ ማይንድ ሴት አይ ነው የተበላሸው። እንደዚያ ወንድ እና ሴት ተመሳሳይ ሁኔታ ማውራት አልችልም። አዎ ሜይ ቢ ማላውቀው ሰው ካልሆነ ላይክ ፈርስት ታይም ያየሁት ወንድ ከሆነ በጣም ረጋብዬ ምናምን ሙድ ሳልያዝ ምናምን ለማውራት ሞከራለሁ በቻልኩት አንዳንድ ሰው ጸባይ ሆን አታውቂም። ገባሽ ግን ግን ኮመንት ናቸው ምን አባት ይላል ትላለህ። ግዴታውን ወንድና ወንድና ሴት እና ሴት ተመሳሳይ ነው ማለት አለበት ወይ? ጾታው ማተር ማድረግ የለበትም ሲጀመር አንተ ማድረግ የለብህ። ኔክስት ሰውን እንደ ሰውነቱ፣ እንዴት ሶልህን ነው የማየው። ያንተ በአማርኛ ሶል ምንድነው? ውስጥ ነብስ። አዎ ነብስ። አሁን ጾታ የለውም ገብቷል። አሁን ሴት ወንድ፣ ምናምን የሚባል ነገር የለውም። ስ ነብሳቶች ስጋ ያለን ነብሳቶች ነው። ይሄ ዓለም ኤክስፔሪንስ እያደረግን ያለ ነው ያደግኩትም እንደዛ ነው። እስካሁንም እንደዛ ነኝ። እና ይገርመኛል በላይክ ሞር አሁን ሪያላይዝ ያደረኩት እያደግኩ ስመጣ ሰዎች እንደዛ አይደለም ኢንተራክት የሚያደርጉት ፈርስት ሲያዩ የሚያዩት ላይክ ኦ ሴት ነው ይሄ ነው ያንቺን ሀሳብ እጋፋለ ማለት አይደለም ግን አሁን ከኮሚኒቲ ማንጻር ከአስተሳሰባችን ካደግንበትም ከተገነባ ፓተርን አረ አይምሮ የሚደረገው አይምሮችን ፓተርን አሁን ልክ እንዳየሽ አሁን አለ ብዙ ነገር አሁን እኔ እንደ ሌሎች ወንዶች የማላየው ነገር አለ፣ የማየው ነገር ደግሞ አለ። እንደ አብዛኛው ወንድ ለምሳሌ፣ አብዛኛው ላይሆን ይችላል ብዙ ሰው አሁን ከሴቶች ጋር ተገናኝቼ ያን ነገር ኖቲስ አላደረገው ከሆነ ጊዜ በኋላ ሰው ነግሮኝ ምናምን አይቻቃል ወይ ደግሞ አይምሮች ትመጥተው ማለት ነው አንዳንድ ሰው ቶሎ ቶሎ የሚያየው ነገር ማለት ነው። እኔም ግን የማየው ነገር አለ ስ ወንድና ሴት ቤስት ፋ እንዲሆናል ይሳሚያል ለምን እንደማይሆን እኮ ልጠይቅሽ ነው ከዛ በኋላ

አሁን አንቺ ግን ምቾት ይሰማሻል ለምሳሌ ቦይፍሬንድ ወይ ላይ ባልሽ ከተጋባችሁ በኋላ ልክ የወንድ ቤስት ፍሬንዶች እንዳሉት የሴት ቤስት ፍሬንዶች ቢኖሩት እነሱ ጋር ቢገባበዙ አብረው ለሁሉም ምንድ ነው የሚባለው ጊዜ ያለው ነው የሚባለው ለምሳሌ በጊዜ አንጻር ለሁሉም ሁሉም ሰው ህይወትክ ላይ የተለያየ ሚና ይጫወታል ስ ቢኮዝ ተቃራኒ ፆታ ስለሆነ በፍቅራዊ ወይ በሴክሹአል በሆነ መንገድ ማየት አለብኝ ያንን ሰው ሰውነትህን ማጣት ነው። ማኒቲ አኒማሎች እንስሳቶች ናቸው፣ እንደዛ ኢንተራክት የሚያደርጉት በቃ አንድ ሴት ማሰብ ን ራሴን በደንብ መግዛት እችላለሁ ወይም ደግሞ ሙሉ ለሙሉ ስሜት መቆጣጠር እችላለሁ። ታምኛለች። ወንዶችን መጠየቅ ያለበት ነገር ነው። ባዮሎጂክሊ ሴቶች ፕሮብለም እንደዚህ አይነት ችግር የለባቸውም። ጥናት ነው። አይ አንድ ነገር መጣሁ መጣሁ ባልጠየቅስ፣ ቶክ ላይ መጀመሪያውን ቪዲዮ ነው የእኔ የምፖሰትኩት ቫይራል የወጣው ነው ማለት ነው። ሲዋሽ ነው። እኔ ነኝ መጀመሪያው። የሰርጋችን እንትን ነበር ቪዲዮ ነበር፣ እና መጀመሪያው ቫይራል የተወጣበት የተዋወቅነው የተለያዩ ሚዲያዎች ላይ የሚቀረብ ነው። ከዛ በኋላ ነበር ጅማሬውን የእኔ አልኩት። ስትዋሽ ነው። ምንም እዚህ